ቅጣት ምን ነገራቸው? ቅጣት ቅጣቱን ኢንትረስቲንግ እናድርገው። አሁን አንተ ምን እ ቅጣቱ ማለት ነው። ኢንትረስቲንግ እናደርገው Oh.

ማለት ነው ወይ ቅጣት ባሸንፋት ኖሮ ማለት ነው መንገድ ላይ አንዱን አፈቅርሀለሁ ካላገባኸኝ እንድትለው ነበር ማስደርግ አፈቅርሀለሁ ካላገባኸኝ ዛሬ እገዛ ፈልገኛል ካሸነፍኩሽ ጋይስ ታፕ ታፕ አድርገውላችሁ ከቤት ወጣ አፈግራለው እንድትለው ነበር ማስታወቂያው። ግን ታፕ ታፕ አድርገው ታፕ ታፕአድርገው ችግር የለውም። ደብል ታፕ ደብል ታፕ ደብል ታፕ ጋይስ ኤቭሪዋን ደብል ታፕ ታይሚንግ

ፓፓርጆያያጅ የለም አቅም የለሽም። በቃ ፋሚሊሽ እንደዚህ ነው አቅሙ። ወይኔ ጋይስ፣ እኔ ብቻ ነው የሚበርደኝ ወይስ ሁላችሁም ናችሁ? አንቺን ብቻ ነው እርሳይ። አንተ ማን ጠየቀህ? ለምን እንደሆነ ታውቂያለሽ። አንቺን ብቻ እንዳይበርድሽ። ጋይስ፣ ታፕ ታፕ አድርጎ ያዝ። ጋይስ፣ ደብል ታፕ ደብል ታፕ አድርጎ ፋሚሊ

አርባ ስድስት ሺህ ብር ነው። እንዴ ነው እንዴ እንደዛ ነው። እና ስጦታ ነው። ልጅ የተሰጠኝ የሆነች የሰጠች ፍቅረኛው ፍቅረኛ አይደለችም። ፍቅረኛ የለኝም ጋይስ። ትሪክል ጀምራች። የሆነች እንዲሁ ምትወደኝ ልጅ ነበረች፣ ሰጠች። አንድ ሰው ጋይስ፣ አንድ አበባ፣ ትሪፕል እንዲመጣለን። ታርጌት ሙሉልኝ ጋይስ፣ አንድ ሰው አንድ አበባ። ጋይስ፣ አንድ ሰው አንድ አበባ ሚበርድሽ ከሆነ ይሄን ጃኬት ልስጥሽ? አዎ፣ አዎ ስጠኝ። አዎ ጋይስ አንድ ሰው እዚህ ውስጥ ከገባሽ፣ ጋይስ አንድ ሰው አሁን ማለት ነው። ትሪፕል ነው። እሺ አንድ ሰው አንድ ሰው አንድ አበባ ፕሊዝ፣ እናሸንፈው። ይሄን ልጅ አስቀጡ። አንድ ሰው አንድ አበባ። በጣም ነው የምትወዱት ቅጣቱ ራሱ

የሞቱ ፋሚሊዎች ይዘሽ ግላብ ሰጥቶሻል። ዩቲ ሁለት ግላብ ደርቦ አልሰጠሽም። ጌሙ እንደጀመረ ግላቡን ልቀቂውና ማለት ነው። ዶናት ልቀቂበት ይሰራል። ቶሎ በይ ቶሎ በይ፣ ግላቡን ልቀቂውና አንዱ

ተበልጥን ነበር ሰራም። ቆይ ያኛውን ደግሞ ትለቀዋለች። ቆይ ትን ላይ ደብን ላይ ያኛውን ትለቀዋለች። ንኪ ቆይ ደብል ላይ ነው ትሞክር። ከሰራ በላናት ነው ከሰራ በአንድ መኒጋም በላናት ነው እያልኩሽ ያለት ጋይስ ጋይስ ለዚህ ንቀቱ ማለት ነው። ታውቃላችሁ ቅጣቱ ምንድነው? ወታ ከቤት ወጣ መንገድ ላይ ማለት ነው። መንገድ ላይ ወጣ አንዱን

አንድ መን ይጋር ግላቡ ነክታችሁ ግላቡ ነክታችሁ አንድ መን ይጋር ግላቡ ነክታችሁ ዶረ ካልሰሮ። እሺ ሶስት ሺ ልግባ ሀዩት እሺ። አግዢው፣ አግዢው፣ አግዢው። ደብሉ፣ ደብሉ እንጠቀመው፣ ደብሉ እንጠቀመው፣ አግዢው። አንድ መን ይጋር ሀዩት አሁን አንድ እሺ ሶስት ሺህ ሙይ ግላብ ያለው የለም። ግላብ ያለው የለም። እኔ ጋር ግላብ ያለው ሰው አለ። ማን ነው? ግላብ ያለው ሀቢብ ነው። ማሜ ካለ ሀቢብን ቶሎ ግባ በለው። ወይኔ በአላህ ቆይ ቆይ ቆይ ቆይ ቆይ! እንዳትወጡ፣ እንዳትወጡ! ሀቢብ የመላጣ ልጅ፣ ሀቢብን ቶሎ በል፣ ግላብ ልቀቅልኝ በለው። እሺ ይለኛል። ግላብ ልቀቅ በለው ግላብ ልቀቅ በለው። ሀሊቶሞ ግላብ ልቀቅ ልቀቅ ቶሎ በለ ዩቲ የተዘጋጀ ፕሊስ፣ አንድ ልብ እሺ፣ አንድ ልብ ብቻ፣ አንድ ልብ ግላቡ እንደተለቀቀ አንድ ልብ ይቆጥራል። ግላቡ ነክተሽ አንድ ልብ፣ ግላቡ ነክተሽ አንድ ኮፍያ ወይ ልብ። ሌሎቻችሁ እንዳሰጡ አበባ እንዳሰጡ። ግላቡ ነክተሽ አንድ